መሩ መንገድ ጠማት። መሩ ድንገተኛ ሆስፒታል ገባች፣ ግን በጣም ታማለች። ናሆሜ ደግሞ ያለ እሷ ህይወት ጨለማ ሆናበታለች። በጣም ያሳዝናል። መሩ መዳን አለባት። መሩ መሞት የለባትም። እናም የድራማው ድምቀት መሩ ናት። ጽናት እንግዲህ የአማቷን አርባ እያወጣች ነበረ። እናም በዛ አጋጣሚ መሩ በጣም ስራ ስለበዛ ልቧን በጣም አመማት። እንቅልፍ ሳተኛ ምግብ ሳትበላ ውላ አደረች። ግን ደግሞ ይሄ ያስጨነቀውን ናሆሜ በጣም ይጨነቃል። እኔ ለእኔ መሞት ችግር የለብኝም። ግን የምወዳቸው ሰዎች ካጣዊ ግን እውነት በጣም አዝናለሁ፣ እሰበራለሁ አለ። ቅዱስ ደግሞ እራስ ወዳድ ናቸው ማለት ይቻላል አንተ ሙተ አንተን የሚወዱ ሰዎች እዚች ምድር ላይ ሲቀሩ ባንተ ሀዘን እንዳለቅሱና እንድሰቃዩ ትፈቅዳለህ ማለት ነው አለው። ከዛም ብቻ በሚያሳዝን ሁኔታ የመሩ ህመም ከፍተኛ ነው። ጽናትም ሁላቸውም እየተጨነቁ ይገኛል። መሩ ግን ብቻዋን ሳሎን ትተዋት ሄደው ነበረ ሲመጡ ግን ደፈት ብላ ነው ያገኟት። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። እንግዲህ መሩ ሞተች፣ ወስዳነች የሚለው ነገር በጣም በጣም የሚያሳዝን ነው ማለት ነው። መሩ እንግዲህ በሚያሳዝን ሁኔታ ህይወቷ አለፈ። ሆስፒታል የሄደችው ከቆየች በኋላ በጣም ብዙ ህመም ልቧን ከተቆጣጠሯት በኋላ ነው ሆስፒታል የወሰዷት። ሆስፒታል እንሄድ ሲሏትም አልፈልግም እያለች ነበረ። መሩ የፈራችው ነገር የእሷን መሞት ሳይሆን ናሆሜ ብቻውን እንዳይቀር ነው። ፈጣሪ ሆይ እዋክን እርዳኝ ለእኔ ሳይሆን እኔን ወስደኸኝ ናሆሚ እንዲሰቃይብኝ አልፈልግም ትላለች። በዛ ላይ እናቱ ታሰቃያታለች፣ ልጅ ውለዱ እያለች መልስ ስታጣ እየተጨናነቀች ይበልጥ ህመሟ ችግር እንዲፈጥርባት አደረጋት። አሁን እንግዲህ በሚከብደው ሁኔታ ናውሚ ሀዘኑን መቋቋም አቅቶታል። በጣም ያሳዝናል። እና የሚከብደው ነገር ምንድን ነው እውነት ያሳዝናል መሩ አስተዋይ መልካም፣ የምትችለውን የምታውቀውን ነገሮች ሰዎችን በማጠናከር የምትለግስ ሀሳብ ናት። ዛሬ ግን እሷ ሙት ወስዷታል። የሰው ልጆች እስካሁን ድረስ መቼም ሙት ነገር አናውቀውም። እናም ለራሱ አልነበረም እያሰበቻለችው እዋክህና ሆሜ ትለዋለች እሱ ሐኪም ቤት ነር ሲላትም ህመሟ ወይም ደግሞ የመጨረሻ ቀንሽ ነው እንዳይላት ስለፈራች እናሆሜ ፊት አልሄድም ብላም ቢያለች ግን እማይቀረው ይዟት ላይ አሻለ። አሁን ሁሉም በሀዘን ተጥለቅልቀዋል። ሰኒም፣ ጽናትም፣ ኪራም ሁላቸውም በቃ በቃ አላድል እንኳን የሰው ልጅ አብሮ የኖረውን ይቅርና አብሮ አንድ ቀን ያየውን ሰው መለየት በጣም ከባድ ነው። ኪራ የእናቱ ቁስል ስላለበት በጣም ከምንም በላይ ተሰባበረ። ናሆሚማ በቃ ራሱን ማጥፋት ነው የቀረው። ሲቀጥል እንግዲህ ሁላቸውም በቁስል ላይ ናቸው። ቅዱስም የራሱ የሆነ ቁስል አለው ለሰው ያልተናገረው። ሰኒም እንደዛው እንዲሁም ደግሞ ኪራም የእናቱ ሀዘን አለበት ሲቀጥል ደግሞ የሚከብደው ነገር እና የሚያሳዝነው ነገር ምንድን ነው? አይገርምም። እንግዲህ ለረጅም የተባለ ህይወት በአጭር ቀርታለች። ናሆሚና መሩ አንድ ጋር ሆነው ልጅ ወልደውላቸው ልጆቻቸውን ማየት የጓጉት እናትየዋ ለምን እስከ ዛሬ አልተነገረኝም? ምን አድርግሃት ነው ሲባልም እኔ ምንም አላረኳትም፣ ልቧን ያማት ነበር በማለት ነገራቸው። ይህ ነገር ለምን አልተነገረኝም እያለች መጯ ጀመረች። ናሆሜ ናት ጽናት በእርግጥ የኔን ህይወት ያበላሸው ምን ይመስልሻል መሩዬ፣ ይህን ነገር ብትነግሪያቸውና እውነቱን ቢያውቁ ጥሩ ነው ብዬ አስባለሁ ብላት ነበር። እኔ መቻል ነግራቸውም አልኩ ናሆሜ ነው እንጂ አለች። ናሆሜ ደግሞ እናቱን እንድታውቅ አልፈለገም አይሆንም ወይም ደግሞ ፍትትለው ይመስል በጣም እየተጨናነቀ ነበር። አሁን ዝምታቸው ዋጋም እያስከፈለ ነው። ናሆሜ እንግዲህ መሩን አቶ መኖር ለሱ ከሞት አይተናነስም። እናም በጣም በሚያሳዝን ሁኔታ መሩሻ ይችን አለም ተሰናብታላለች ማለት ነው። ሲቀጥል እንግዲህ ከዛ በፊት የጽናትም በእርግጥ ስራ ስለበዛባት መሩን ቼክ አላደረገቻትም። እና አንዳንድ ጊዜ ምን አለመሰላችሁ ቅዱስ ቅዱስ የሚናገራቸው ነገሮች መሬት ጠባይሉም። ማህበር ማቋቋም ፈልጋለሁ አለ። ማህበር ጠቃሚ ነው እንዴ አለው? አዎ ማህበር ማለት እሺ፣ ምንድን ነው ማህበር ማለት? ሰው ሲሞት በማህበር ተደራጅተ የምትቀብረው ነው አለ። ከዛም ምን አለው፣ እኔ እሱን አይነት ማህበር አይደለም። ምን አለ መሰለህ አንዳንድ ጊዜ ይገርመኛል፣ ምንድንነው እሱም የሰው ልጅ በህይወቱ ይደክማል ይለፋል፣ ወይም ደግሞ በህይወቱ ሞትን እያለ መኖሩን አስታውሶ ይሄ ማህበር የሚባለው ገብቶ ሰው ሲሞት ያለውን ብር እያዋጣ ምስር እና ንፍሮ ቀቅለው ደግሰው ወደ መቃብር ይሸኛቸዋል። ታዲያ ሞት እያለ ካወቀ መሞታችንን ካወቀ ለምንድን ነው ክፉ የሚሆነው? አለ የሰውኛ የሰው ልጅ ባህሪ ነው። እንደት እንዴት ስትትላት አሰብከው አለው ክብሮም እና አንዳንዴ ደግሞ ሳይታለ ሳይወደው ከሞተ በኋላ አዋተው ብዙ ገንዘብ አውጥተው ይሸኙታል፣ ሲለውም ይሄ ያው የሟች ቤተሰብ ይቀራል እሱን ለማጽናናት የሚደረግ ነገር ነው አለ። እናም ግን አስተሳሰብህን ሳላደንቅልህ አላልፍም አለው። እሳለን ቁጭ ብለው እንግዲህ ስለ ሞት እያወሩ ነበረ። እናም የመጨረሻ ቤቴ እያለ ቅዱስ ማውራት ጀመረ። ከዛም ክብሮም ባልሳሳ ስለ መቃብር ነው የምታወሩት አይደል አለ። አዎ፣ እና እሷ አደል የመጨረሻ ቤታችን እና ትፈራላችሁ አለ ቅዱስ። ናሆሜ፣ አንተስ ስለው ናሆሜ እኔ አልፈራም፣ በእኔ ላይ የመጣውን ነገር በሙሉ ዝግጁ ነኝ። ግን በምወዳቸው ሰዎች ዙሪያ ከመጣ አልችልም የምወደው ሰው ምንም ከሆነ እኔ የመኖሬ ትርጉሙ ይጠፋብኛል። እኔ ከነሱ መቅደም ነው የምፈልገው አለ። አየህ ራስ ወዳድ ነህ አንተ ከነሱ ከቀደምክ ሌላ ሰው ይሰቃያል። ምን ማለት ነው አለ ኪራ። ኪራ ይኸውልህ እኔ ብቀደም ነው የሚሻለኝ አለ። አይ እራስ ወዳር ናችሁላችሁ ማለት ነው። እናንተ ከሞታችሁ በኋላ አባት እናት፣ የሚወዱህ ሰዎች በአንተ ሞት እንድሰቃዩ ትፈልጋለህ? እንዳለቅሱም ትፈልጋለህ? አለ እሱን ስትቀምሰው ነው የሚገባ፣ አለ ኪራ ቅዱስ በጣም ተናደደ። ስሜታዊ የሆነ እናም ሞትን እንደንተ በትንሽ አይደለም፣ በአንድ ሰው አይደለም፣ በግፍ ነው የቀመስኩት እሺ በማለት ተበሳጭቶ ጥሎ ወጣ። ከሰው ምንድ ምን እየሆነ ነው? ምን እየሆነ ነው? አለ ክራ ከዛም ክብሮም ክራ ለምንናገራቸው ነገሮች ጥንቃቄ ብናደርግ ጥሩ ነው። አንዳንድ ጊዜ ሳናስባቸው የምንናገራቸው የሰው ልጅ ልብ ይሰብራሉ። ስለዚህ ልቡን ሰብረሃል አለ። እሺ ልከተለው። እኔ እኮ ያስቀይመዋል ብዬ አይደለም ሲለውም፣ አይ ተቀመጥ፣ እንዳትከተለው አለው። ከዛ ኦኬ አለ እ ደረጃ ላይ ቁጭ ብሎ እያለ ሰኒ ሄዳ አገኘችው። ምን ሆነህ ነው አለችው። ምንም። ፊትህ እኮ ትክክል አይደለም፣ ጥሩ አይደለም አለችው። አይ በምልክት ማውራት ትችያለሽ አላት። ማለት አለችው ማለት የወንጉትን በምልክት ብትነግሪኝ አላት። እንዴት ነው በምልክት የምነግርም? አውርተን ያልተገባባነውን በምልክት ልንግባባ አልችልም አንችልም፣ አለችው። ከዛም በቃ ካልቻልሽ፣ ለማንኛውም ጽናት ቡና ፈልቷል ብላ አለች አለችው። እሺ በቃ ቡና ያጋለ ሄድ ብሎ ሄደ። መሩ ያሳዝናል። ቻናሉን ሰብስክራይብ እያረገረ